በዛሬው ታላቅ የውድድር ፕሮግራም የተገኛችሁ ክቡራትና ክቡራን ተወዳዳሪዎች፣ ዳኞች፣ የመንግስት የስራ ኃላፊዎች፣ በየቤታችሁ ሁናችሁ በጉጉት ይህም ፕሮግራም ትከታተሉ የኢትዮጵያ ትንሣኤ እየተበሰረ የኢትዮጵያ ማንሰራራት እየተጀመረ ባለበት ዘመን በመገኘታችሁ እንኳን ደስ ያላችሁ ማለት እፈልጋለሁ። ኢትዮጵያውያን ደም አፍስሰን አጥንት ከስክሰን ነፃነታችንና ሉዓላዊነታችንን አስከብረን ኖረናል። አንድ እስከ ዛሬ ያቃተን ነገር ቢኖር በድንበር ያስከበርነውን ሉዓላዊነት በስራ ማስከበር ነው። በዚህ የተነሳ መሬትና ውሃ ሳናጣ በግብርና እንደዚህ የሚፈጥሩ ልጆች ሳናጣ በስራ ፈጠራ ወደ ኋላ በመቅረታችን የተነሳ በድንበር ያስከበርነው ሉዓላዊነታችን በሌላ በኩል እየተደፈረ አንገታችንን ዝቅ እንድናደርግ ሆነናል። አሁን እንደ እናንተ አይነት ወጣቶች ለስራ የሚነሳሱ ባገኘን ቁጥር ኢትዮጵያ ከዚህ በፊት ጎድሏት የነበረው ነገር እየተሟላ ይሄዳል ማለት ነው። ቀላል ነገር አይደለም። ዛሬ አምስት ሰዎች ነው የተሸለሙት። በየቤታቸው ቁጭ ብለው ይህንን ፕሮግራም የሚከታተሉ እና በዚህ ምክንያት የሚነሳሱ ግን ሚሊዮኖች ናቸው። የኢትዮጵያ ንግድ ባንክ ይህንን ሀሳብ በመደገፉ ሊመሰገን ይገባል። እስከ ዛሬ ኢትዮጵያ የተጓዘችበት ዘመናዊ የተቋማት መሰረት አጉዞ ያለ ኢትዮጵያ ንግድ ባንክ የተካሄደ አይደለም። ከግርጫማችን ጀምሮ እስከ ራስ ጸጉራችን ድረስ ብናነሳ የኢትዮጵያ ንግድ ባንክ አብሮን አለ። በእግራችን የተጫማነው ጫማ ወይ ከውጭ የመጣው በሱ ዶላር ነው ወይ ዚህ ሀገር የተመረተው በሱ ብድር ነው። ሴቶቹ ጸጉራችን የተሰሩት ወንዶቹ ጸጉራችን የተስተካከል ነው ወይ ኢትዮጵያ ንግድ ባንክ አበድሮ በከፈተው ነው ወይም ደግሞ ከውጭ ባስመጣው። እንዲህ አይነት ስራዎችን ደግፎ ደግሞ ወጣቶችን ወደፊት ሲያመጣ አገራችንን ሙሉ ያደርጋታል። ስለዚህ ኢትዮጵያን ሙሉ ለማድረግ የኢትዮጵያ ንግድ ባንክ ለሄደበት ርቀት በድጋሚ እናመሰግነዋለን። ሌሎቹም የማህበረሰብ ሚዲያዎች፣ የክልል ሚዲያዎች፣ የንግድ ሚዲያዎች፣ ሌሎቹ ሚዲያዎች ሁሉ አንዱ እንደ ዋና ተልዕኮ ይዘው ሊሰሩት የሚገባው ነገር ቢኖር ወጣቶቻችንን ለስራ ማበረታታት ነው። ጊዜው የስራ ነው። አሁን በቂ የወሬ ጊዜ አሳልፈናል። በቂ ሌሎች ነገሮችን አሳልፈናል። አሁን ያለንን ጊዜ በሙሉ ቆጥበን ለስራና ለስራ ፈጠራ የምናውልበት ጊዜ ላይ ነው ያለነው። ስለዚህ ቤተሰቦች ልጆቻችሁን አበረታቱ። ወረቀት ሲቀዱ፣ ካርቶን ሲቀዱ፣ አንዳንድ ነገሮችን በትነው ሲሰሩ እያጠፉ ነው ብለን ከምንመለከትበት አመለካከት አሁን መውጣት መቻል አለብን። የተበላሹ ነገሮች ካሉ ለልጆቻችን መማሪያ መሆን መቻል አለባቸው። ልጆቻችን ሲሞካክሩ እንደ አጥፊ ልጅ እንደ ቀዥቃዣ ልጅ ወይም ደግሞ አርፎ እንደማይቀመጥ ልጅ የምንመለከትበት አካሄድ ጎርቶናል እንጂ አልጠቀመንም። ቁጭ ብሎ የሚውል ልጅ፣ አንደበቱን ይዞ የሚውል ልጅ ጨዋ የሚሆንበት ዘመን ማለፍ አለበት። አሁን ልጆቻችን መነካከት አለባቸው፣ መሞከር አለባቸው፣ ማጥፋት አለባቸው፣ መሳሳት መቻል አለባቸው። እንዲሳሳቱ ሊፈቀድላቸው ይገባል፣ እንዲያጠፉ ሊፈቀድላቸው ይገባል። ጥፋቱ የወንጀል እስካልሆነ ድረስ ጥፋቱ የነውር ጥፋቱ የኃጢአት እስካልሆነ ድረስ ልጆቻችን እንዲሞክሩ መደረግ መቻል አለበት። ይህንን የሚያበረታቱ መምህራን፣ ይህንን የሚያበረታቱ ቤተሰቦች፣ ይህንን የሚያበረታቱ የሥራ ኃላፊዎች አሁን ያስፈልጉታል። ለምን? ኢትዮጵያ በብዙ ነገሮች የሞከረቻቸው ነገሮች አሁን እየተሳኩላት ነው። በብዙ ነገሮች ግብርና ላይ ስኬት እየመጣ ነው። አምራችነት ላይ ስኬት እየመጣ ነው። ትራንስፖርትን የማዘመን ጉዳይ ላይ ስኬት እየመጣ ነው። ትናንትና እንዳያችሁት ኢትዮጵያ ድሮን እስከ መስራት የደረሰ የእድገት ጉዞ ላይ ነው ያለችው። ይሄንን ግን በወጣቶቻችን የሥራ ፈጠራ ካላገዝ ነው የአንድ ጊዜ ክስተት ሆኖ ይቀራል። እኛ አገር ደግሞ የመጀመር ችግር የለብንም። እንደምታውቁት ወደ ኋላ ብትሄዱ ብዙ ነገሮቻችን የዛሬ መቶ ሀያ መቶ ሰላሳ ዓመት የተጀመሩ ናቸው። ያለን ሁለት ችግር ነው። አንዱ የማስፋት አንድ ቦታ የተጀመረን በተለያየ ቦታ የማስፋት ችግር አለብን። ሁለተኛው ከፍ የማድረግ የማላቅ ችግር አለብን። በዛ ወረክተን የመቅረት በዚህ ምክንያት በአገራችን አንድያ ሆነው የቀሩ ብዙ ነገሮች አሉ። አክሱም ላይ የተጀመረው ይሄ ረዥም ፎቅ የመስራት ነገር ቀጥሎ ቢሆን ዛሬ የቤት ችግር የሚባለውን አናወራውም ነበር፣ ግን አክሱም ብቻ ሆኖ ቀረ። በላሊበላ ላይ የነበረውን ከድንጋይ ፈልፍሎ ቤት የመስራትን ጉዳይ አስፍተነው ቢሆን ዛሬ ለብዙ አገሮች እንተርፍ ነበር፣ ግን ላሊበላ ላይ ሆኖ ቀረ። ሀረር ጀጎል ላይ ያየነውን ግንብ አስፍተነው ቢሆን ኖሮ ዛሬ ግንባታ የትና የት በደረሰ ነበር ግን ሀረር ላይ ሆኖ አንድ ቦታ ሆኖ የመቅረት ችግር አለበት እና ሁልጊዜ ለኢኮኖሚ ሳይሆን ወይም ለኑሮ ሳይሆን የሚጠቅመን ለቱሪስት ብቻ ነው የምንጠቀምበት። አንድ ብቻ ስለሚሆን የማስፋት ችግር አለ፣ የማላቅ ደግሞ ችግር አለ። አሁን ወጣቶቻችን እሱን ነው መሻገር ያለባቸው። ዛሬ ጀምራቸዋል። ድጋፍ ተሰጥቷቸዋል። ግን ይህንን የማስፋት በአዲስ አበባ የተጀመረውን እስከ ጠረፍ ድረስ የመውሰድ ዛሬ በትንሽ ሙከራ የሞከራችሁትን ደግሞ ነገ አልቃችሁ ማንኛውም በቴክኖሎጂ የሚወዳደር ሀገር የሚወዳደርበትን ደረጃ የማድረስ እድሉ እናንተ ጋ፣ እድለኞች ናችሁ። በዚህ ዘመን ነው ያላችሁት፣ እድለኞች ናችሁ። እንዲህ አይነት ውድድሮች በሰፉበት ጊዜ ነው ያላችሁት። መንግስትም መንግስት ያልሆኑ ድርጅቶችም እንደ ኢትዮጵያ ንግድ ባንክ ያሉ የንግድ ተቋማትም ይሄን የሚደግፉበት እንደ አቶ በላይነህ እንዲያሉ ባለሀብቶች እንዲህ አይነት ሀሳብ የሚደግፉበት ዘመን ላይ ነው ያላችሁትና ይህንን እድል እንድትጠቀሙበት በተለይ በየቤቱ ሆናችሁ የምትሞካክሩ በየአካባቢ በየመንደሩ ሆናችሁ ትንሽ ፈጠራዎችን የምትሞካክሩ እናንተ ናችሁ የነገዋ ኢትዮጵያ ታላላቅ ሰዎች። አሁን የኢኮኖሚ አርበኞች ነው የሚያስፈልጉ። አሁን የድንበር አርበኞች በበቂ ሁኔታ አሉ፣ የጦር አርበኞች በበቂ ሁኔታ አፍርተናል። አሁን የኢኮኖሚ አርበኞች፣ የዲጂታሉ ሚዲያ አርበኞች፣ የግብርና አርበኞች፣ የፈጠራ አርበኞች ያስፈልጉናል። እሱን ደግሞ በየቤታችሁ ናችሁ የምትሞካከሩትና እንዲህ ባሉ ፕሮግራሞች የምትሳተፉት ወጣቶችና ሌሎችም ናችሁ የምታመጡት። ስለዚህም ፕሮግራም ያዘጋጀውን የኢትዮጵያ ቴሌቪዥንን የደገፈውን የኢትዮጵያ ንግድ ባንክን በተለይ ደግሞ ወጣቶችን እኔ ይህን ፕሮግራም በየሳምንቱ ካለሁ እንደዚሁ በኢትዮጵያ ቴሌቪዥን ከሌለሁም በኦንላይን እከታተለዋለሁ። ብዙዎችን እዚህ ደረጃ ያደረሳቸው የእነሱ ፈጠራ ብቻ አይደለም፣ እናንተ ዳኞች የሰጣችኋቸው ምክር በአሁኑ ጊዜ በርቱ የሚል ብቻ ሳይሆን በዚህ መንገድ ሂዱ እንዲሁኑ የሚል ባለሙያ ማግኘት ቅድም ከተገኘው ገንዘብ በላይ ነው። ስለዚህ ይሄንን በየአጋጣሚው የምትገኙ ባለሙያዎች እንደነዚህ ዳኞች ዕውቀቱ ያላችሁ በየሰፈሩ ስታልፉ ወጣቶች ሲሞክሩ ካገኛችሁ አበረታቷቸው፣ ጠንክሩ በሏቸው። ሊያነቡት የሚችሉትን አሳያቸው፣ ሊሄዱበት የሚችሉትን መንገድ አሳያቸው። ምናልባት ዛሬ ያሳያችሁት ልጅ አንድ ቀን የዛሬ አስርና ሃያ ዓመት የኢትዮጵያ ትልቁ ሰው ሆኖ ሲገኝ ያኔ ያመሰግናቸዋል። ዛሬ አይደለም የእናንተን ውጤት የምታዩት፣ ከአስር ከአስራ አምስት ዓመት በኋላ እኔ እኮ እንዲህ አይነት ሰው ምክር ሰጥቶኝ ነው፣ እኔ እኮ በኢትዮጵያ ቴሌቪዥን ይህን ፕሮግራም አይቼ ነው፣ እኔ እኮ እንዲህ ሲባል ሰምቼ ነው እዚህ ደረጃ የደረስኩት የሚሉ ወጣቶችን ከተወሰኑ ዓመታት በኋላ ማየታችን አይቀሬ ነው። ያኔ ነው የዚህን ፕሮግራምና የዚህን ተነሳሽነት ውጤት የምናየውና ይህን ሁሉ ያደረጋችሁትን በሙሉ እናመሰግናችኋለን። በየአካባቢው ይሄ ነገር ሊስፋፋ ይገባል። ኢትዮጵያ አሁን ወደዚህ መስመር ላይ ነው ያለችው። ስለዚህ ይሄንን አይነቱን አርበኝነት እያስፋፋ ነው እንድንሄድ ነው አደራ ብለው፣ አመሰግናለሁ።